ፕሬዚዳንት ታዬ አጽቀሥላሴ የካቶሊክ የተራዶ ድርጅት በኢትዮጵያ አርሶና አርብቶ አደሮችን በመደገፍ እያከናወናቸው የሚገኙትን የልማት ስራዎች አደነቁ። ፕሬዚዳንቱ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልና ከድርጅቱ ዋና ስራ አስፈጻሚ ሻን ካልሃን ጋር ተወያይተዋል። ፕሬዚዳንቱ በዚህ ወቅት ድርጅቱ በቀጣይ ለሚያከናውናቸው ተግባራት መንግስት አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። በኢትዮጵያ የገንዘብ ፖሊሲው በጥብቅ ዲሲፕሊን እየተመራ ጠንካራና ሰፋ ያለ እድገትን እየደገፈ ነው አሉ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ። ዶክተር ኢዮብ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ አመታዊ ጉባኤ ጎን ለጎን በጉባኤ ላይ ከተሳተፉ የአውሮፓ አሜሪካና አፍሪካ ባለሀብቶች ጋር ተወያይተዋል። አጠቃላይ የማክሮ ኢኮኖሚ መረጋጋትን ለማስቀጠል የፋይናንስ ዘርፉን ለማዘመንና የባለሀብቶችን እምነት ለማሳደግ ባንኩ ሰፊ ጥረት እያደረገ እንደሚገኝም ገልጸዋል። ፓኪስታን ከአፍሪካ ሀገራት ጋር ላላት የንግድ ትስስር ኢትዮጵያ ሁነኛ የመግቢያ በር ናት አሉ የሀገሪቱ የንግድ ሚኒስትር ጃም ካማል ካህን ሚኒስትሩ ይህን የገለጹት በአዲስ አበባ እየተካሄደ በሚገኘው አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ ላይ ነው። በጉባኤው ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በበኩላቸው የፓኪስታን ባለሀብቶች በኢትዮጵያ በተለያዩ ዘርፎች መዋዕለ ንዋያቸውን እንዲያፈሱ ጥሪ አቅርበዋል።